በክፍል 69 ያልጨረስኩትም፣ መካከል ላይ ነው ያቋረጥኩት። ዛሬ ካቋረጥኩበት ነው የምቀጥለው ማለት ነው። ለማስታወስ ያክል ባቡ ምንድነው የሚለው ርእሳችን፣ ባቡ ማጃአ ፊሙንኪሪ ሙንኪሪ አልቀደር ቀደርን በተመለከተ ነው። እንግዲህ ባቡ ምዕራፍ ነው፣ ማጃአ የመጣ ነው። ምንን በተመለከተ የመጣ ነው? ፊሙንኪሪ ሙንኪሪ መካድን በተመለከተ አልቀደር፣ ቀደርን መካድ ቀደርን ማስተባበል ይህን በተመለከተ የመጣ ባብ ነው። እንዴት ይታያል የሚለውን የምንማማርበት ባብ ነው። እና ቀደርን፣ የአላህን ውሳኔ የሚያስተባብሉ ሰዎችን በተመለከተ የመጣ ባብ ነው። ከቋረጥኩበት እቀጥላለሁ። ወፊሪዋየቲን ሊ አህመድ ከሚለው ነው የምቀጥለው ወፊሪዋየት

ለቀለሙ ኦክቶቡር ጻፈ አለው ፈጀሯ ተከሰተ ፊትልከ በዛው ቅጽፈት ማለት ነው። አሳአቲ በዛው ሰዓት መጻፉ ተከሰተ ሆነ ማለት ነው። ሁሉም ነገር ተጻፈ ማለት ነው። ቢበማ ነገር ህወሱ ካኢኑን የሚሆነው ነገር ሁሉ ኢላ ድረስ የውሚ ቀን አልቅያመቲ የቂያማ ቀን ድረስ የሚከሰተው ክስተት ሁሉ ተጻፈ ሆነ ማለት ነው ተከሰተ ጻፋ አለው ወደው ተከሰተ ማለት ነው። መጻፉ ተከሰተ ማለት ነው። እስከ መቼ ድረስ ቂያም እስከሚቆም ድረስ የሚከሰተው ክስተት ሁሉ ተጻፈ ማለት ነው። ሱብሃንአላህ። አላህ ጥበበኛ የሆነ ጌታ ነው፣ ቻይ የሆነ ጌታ ነው። አላህ የፈለገው ማናገር ይችላል፣ የፈለገውን ማድረግ ይችላል። አላህ ደግሞ የማይናገሩትን ጉዕዛንን እንኳን ማናገር ይችላል፣ እንዲናገሩ ያደርጋቸዋል። ደረቅን ነገር ማናገር ይችላል፣ እሱም እንዲናገር ያደርገዋል። ያጉዛውን ምሳሌ ዛፎች፣ ድንጋይ አሁን የሚናገሩ አይመስልንም። አላህ እንዲናገሩ ያደርጋቸዋል ማለት ነው። አላህ ቻይ የሆነ ጌታ ነው። ስለዚህ ብዕሩን ጻፋለው ወዳው ተጻፈ ማለት ነው ተከሰተ ማለት ነው በዛው ቅጽበት እና አላህ ሱብሓነሁ ወተዓላ ቻይ የሆነ ጌታ ነው። ለሱ ሁሉም ነገር ቀላሉ ነው። አላህ የፈለገውን ማናገር ይችላል ማለት ነው። وفي رواية በሌላ ዐፍወን ሸይኽ

ተከሰተ ማለት ነው። ቢበማ ነገር ሁወ ሱካኢኑን የሚሆነው ነገር ሁሉ ኢላ ድረስ የውሚ ቀን አልቂያማ የቂያማ ቀን ድረስ የሚሆነው ነገር ሁሉ ቂያም እስከሚቆም ድረስ ሰአቲቷ እስከምትቆም ድረስ የሚከሰተው ክስተት ሁሉ ተከሰተ ተጻፈ ማለት ነው። ሱብሃንአላህ። እንግዲህ እዚህ ላይ አብዛኛው ዑለሞች ምን ብሎ አስቀምጣሉ? አላህ መጀመሪያ የፈጠረው መጀመሪያ የፈጠረው አላህ ዓርሽን ነው። አርሽና ውሃውን ነው ብለዋል። እንዲሁም ንፋስን ብለዋል ማለት ነው። እና የመጀመሪያ እንግዲህ አላህ ስብሀን ታላ የፈጠረው ዓርሽን ነው። አንዳንዶች ደግሞ አይ ብዕርን ነው ቀለም ነው ብለዋል። እና ያው አብዛኛው ግን ምንድነው መጀመሪያ አላህ ስብሀን ታላ የፈጠረው ዓርሽን ነው ማለት ነው። እሺ ወፊ ሪዋይቲን በሌላ ዘገባ ሊኢብኒ ወህብ አሁንም ለኢብኒ ወህብ ከኢብኒ ወህብ የተገኘ ዘገባ ነው። ወፊ ሪዋይቲን ሊኢብኒ ወህብ ለኢብኒ ወህብ አሁንም ከሳቸው የተገኘ ዘገባ አለ ማለት ነው። قال قالوا እንኳን ደግሞ አሉ። ወፊ ሪዋይቲን ሊኢብኒ ወህብ ከኢብኒ ወህብ የተገኘ ዘገባ ነው አሉ رسول الله صلى الله عليه وسلم

ናር በሳት አላህ ያቃጥለዋል አሉ፣ የአላህ መልእክተኛ ነቢ ዐለይሂ ሰላት ወሰላም። እንግዲህ እሱ ጣፋንታ ይሄ ነው ማለት ነው። እንግዲህ ከአርካኑል ኢማን አንዱም ካደ ማለት ነው በቀደር ከካደ አንድ ሰው። ስለዚህ የጣፋንታው ምንድን ነው? አላህ በሳት ያቃጥለዋል። የሰራውም ቢሰራ ደግሞ አላህ አይቀበለውም። ምንም መልካም ነገር ቢሰራ አይቀበለውም፣ ስራ ሁሉ ውድቅ ነው የሚሆንበት ማለት ነው።

ኢማሙ አሕመድ በሙስነዳቸው ላይ ዘግበዋል። ወሱነን እንዲሁም ደግሞ አቡ ዳውድ በሱነናቸው ላይ ዘግበውታል። ዐይን ከኢብኒ ደይለሚ ከኢብኒ ደይለሚ ይዘው ማለት ነው። ከማን ተይዞ ነው? ኢብኒ ደይለሚ ከኢብኒ ደይለሚ ተይዞ ደይለሚ ያወርተዋል ማለት ነው። ኢብኒ ደይለሚ ማለት ነው። እንግዲህ ስማቸው አቡ ቡስርም ተብለዋል። አቡ ቡስር በመባል ይታወቃሉ። ወይም ደግሞ አቢ ቡሽር ተብለዋል ማለት ነው ኢብኒ አደይ ለሚይ ማለት ነው ከኢብኒ አደይ ለሚ ከኢብኒ አደይ ለሚ ይዞ ተዘግቧል እሳቸውም ዘጋ አውርተውታል ማን ኢብኒ አደይ ለሚ አሉ አተይቱ መጣሁ አሉ ኡበይ ኢብነ ከዕብ ዘንዳ መጣሁ ኝ አሉ ማን ኢብኒ አደይ ለሚይ ማለት ነው አተይቱ መጣሁኝ። ኡበየ ኢብነ ከዕብ ረዲየላሁ ዐንሁ አላህ ወደደላቸው። እናሳቸው ዘንዳ መጣሁኝ። ፈቁልቱ አልኩኝ አሉ ኢብኒ አደይ ለሚይ ማለት ነው። ፊ ነፍሲ በነፍሴ ውስጥ አልኩኝ። ፊ ነፍሲ እንዶ በነፍሴ ውስጥ ሸይኡን የሆነ ነገር አለ ሚነል ቀደሪ ቀደርን በተመለከተ የምጠራጠረው ነገር አለ ብሎ ጠየቀ ማለት ነው። ለኡበይ እብነ ካዕብ ማለት ነው። ማን እብኒ አዴለሚ ማለት ነው። ፈቁልቱ አልኩኝ አሉ እብኒ አዴለሚ ፊህ ነፍሲ በነፍሴ ውስጥ ሼይውን የሆነ ነገር አለ፣ ቀደርን በተመለከተ የሆነ ነገር የሚመላለስብ የምጠራጠረው ነገር አለ። ፈሐዲስኒ ንገረኝ፣ ፈሐዲስኒ ንገረኝ፣ የሆነ ነገር ንገረኝ እንደው እንደው የሆነ ነገር በለኝ ምከረኝ አለ ማለት ነው ለዓለ ምናልባት አላህ አላህ ዩዝሂቡሁ ዩዝሂቡሁ ሊያስወግድልኝ ይችላል እሱን ሚንከ ቀልቢ ከቀልቤ ሊያስወግድልኝ ይችላልና ይህንን ጥርጣሬ ይሄን የሚመላለስብኝ ነገር በውስጤ እንደው አላህ ያስወግድልኝ ይሆናል እና እንደው የሆነ ነገር ምከረኝ እንደው የሆነ ነገር በለኝ ብሎ ጠየቀ ማለት ነው አደለሚ ለማን ለኦበይ ብነ ከዓብ ማለት ነው

መቃቢለው አይቀበልህም አላህ አይቀበልህም። ሚንከ ካንተ አሉት። ሐታ ድረስ ቱዕሚነ እስከምታመን ድረስ በቀደር እስከምታመን ድረስ በቀደር እስከ አላመንከ ድረስ አላህ አይቀበልህም ነበር አሉት ማለት ነው። ይሄንን መለሱለት። ንገረይ ብሎ ምከረይ ብሎ መጣ፣ እብኒ አዴለሚ ማለት ነው። ውበይ እብኑ ክዕቢ ደግሞ ምን አሉት? እንደው የሰጠሁም ብትሰጥ የእሁድን ተራራ የሚያክል ወርቅ እንደው ብትሰጥ ኑሮ አላህ አይቀበልህም ታንተ አሉት። ሓታ ድረስ እስካላመንክ ድረስ ይብ ለው ኖሮ እንደው አንፈቅተ ብስ ለው ኖሮ አንፈቅተ እንደው ብሰጥ ኖሮ ሚስሉ አምሳዬ ሚስሉ አምሳዬ የኡሑድን ተራራ የሚያክል ወርቅ ብትሰጥ፣ ማ ቀቢለው አይቀበልህም፣ አለው አለው አይቀበልህም ሚንከ ካንተ ሐታ ድረስ ቱእሚነ እስከምታምን ድረስ ቢለው ቀደር በቀደር እስከምታምን ድረስ አለው አይቀበልህም ነበረ ን ጥርጣሪህን አስወግድ ብሎ መከረው ማለት ነው። ተዘምናለ ደግሞ ወተዓለመ እስከምታውቅ ድረስ እነኮ ማ አሷበከ ያየደረሰብክ ነገር ያየነካህ ነገር ለሚኩን እንዳልሆነ ሊዮኽጢአከ ሊስትክ እንዳልነበረ ይህን እስከምታውቅ ድረስ ወማ አኽጦአከ ያየሳተክ ነገር ደግሞ ለሚኩን እንዳልነበረ ሊዮስይበከ ሊደርስብክ እንዳልነበረ ይህን እስከምታውቅ ድረስ አላህ አይቀበልክም አላህ ይቀበልህም ነበር ብለው ይህንን መከሩት ማለት ነው። በቃ ያ የደረሰብህ ነገር ሊስትህ እንዳልነበር ነበር፣ ያ የሳተህ ነገር ደግሞ ሊነካህ እንዳልነበረ ይህን እስከምታምን እስከምታመን ድረስ ወለው ኑሮ አሉት። ወለው ኑሮ ሚታ እንደው ሞተህ ቢሆን ኑሮ እንደው ብትሞት አሉት። ዐይላ ላይ ገይረህ ያዛ ከዚህ ውጭ ሆነ እንደው እየተጠራጠርክ ማለት ነው። ወለው ኑሮ እንደው ሚታ ብትሞት እንደው ኑሮ እንደው ብትሞት እንደው ወለው አሉ። ወለው ኑሮ ሚታ እንደው ብትሞት ኑሮ ዐይላ ላይ ገይረህ ያዛ ከዚህ ውጭ ሆነ እንደው እየተጠራጠርክ በዚህ በቀደር ላይ እየተጠራጠርክ ብትሞት አሉት ለኩንተ ትሆን ነበር ሚን አህሊ ሚንከ አህሊ ጓዶች እናር ከእሳት ጓዶች ትሆን ነበረ ከእሳት ባለቤቶች ትሆን ተሆን ነበር አሉት ማለት ነው። ሚን አህሊ ናር ከእሳት ባለቤቶች ትሆን ነበር እንደው እየተጠራጠርክ ብትሞት ኑሮ አሉት። ስለዚህ ይሄን ጥርጣሬን አስወግድ። ምንድ ብትጠራጠር ብትሰላሰፍ በዚህ በቀደር ላይ ያው መጨረሻ ይሄ ነው አሉት ማለት ነው። ስለዚህ መጠንቀቅ አለብን ማለት ነው። ወለው ኑሮ እንደው እንደው ብትሞት ኑሮ ብትሞት ኑሮ አይና ላይ ገይረ ሀዛ ከዚህ ውጭ ሆነህ እንደው እየተጠራጠርክ ብትሞት ለኩንተ ትሆናለህ ሚን አህሊ ናር ከእሳት ባለቤቶች ትሆናለህ አሉት ማለት ነው። እና ይህንን መከሩት ማለት ነው ለማን ለእብኒ አደይለሚይ ማለት ነው። ኡበይ ኢብኑ ከዕብ ይህንን መከሩት ለሱ ማለት ነው። ጠይብ ከዛ

ተዚም ፈኩሉሁም ሁሉም ሐደሰኒ ነገሩኝ ሚትሊ አምሳያ የዚህኑ አምሳያ የዚህኑ አምሳያ ሶስቱም ነገሩት ማለት ነው። ሶስቱም የዚህኑ አምሳያ ነገሩት ማለት ነው። እንደ የእሁድን ተራራ የሚያክል ወርቅ ብትሰጥ ኖሮ እንደው አላህ አይቀበልክም ነበር። ይህንን ንግግር መልስ ሶስቱም ይህንን አሉት ማለት ነው። ጠይብ ልክ ኡበይ እብነ ከዕብ እንደተናገሩት ሌሎቹም ይህንን ንግግር ነገሩት ማለት ነው።

ሶስቱም ግን ያሉት የዚሁኑ አምሳያ ንግግር ነው ማለት ነው። ኩሉም ሁሉም ማለት ነው። ሶስቱም ሐደኒ ነገሩኝ፣ ሚስሊ አምሳያ፣ ሊከ የዚሁኑ አምሳያ ማለት ነው። የዚሁኑ አምሳያ ንግግር ነገሩኝ አለ ማለት ነው። አንከ አነቢይ ላ ለም ከነቢ ለ ላ ሰላም ይዘው ማለት ነው። ከነቢ ላ ሰላም ይዘው የዚ አምሳያ ንግግር ነገሩኝ ሶስቱም አለ ማለት ነውዚ ሐዲሱን ሐዲሱ ሶሒሁን ሶሔህ ነው። ረዋሁ ዘግበውታል አል ሐኪሙ ሐኪም ዘግበውታል፣ ፊ ሶሒሂ በሶሒሐቸው ኢማሙ ሐኪም ዘግበውታል። እና የዚሁኑ አምሳያ ሐዲስ የዚሁኑ አምሳያ ንግግር ነገሩ፣ ሶስቱም ሶስቱም ዘንድ አመጣ እየጠየቅ ማኑ። እንደው ቀልቤ ላይ የሆነ ነገር አለብኝ፣ ቀደርን በተመለከተ የሆነ ነገር ቅርቅር የሚለው ነገር አለ፣ የሚመላለስብኝ ነገር አለ፣ የምጠራጠረው ነገር አለ። እና እንደው ነገሩ ይምከሩኝ፣ እንደው አላህ ከዚህ ነገር አላህ ያስወግድልኝ ይችላል ከቀልቤ ላይ አላህ ሊያስወግድልኝ ይችላል እና እስኪ ንገሩኝ፣ እያለ ሶስቱም ዘንድ አመጣ ማለት ነው። ከዛም ሶስቱም የዚሁን አምሳያ ንግግር ነገሩት ማለት ነው። እና ስለዚህ ቀልባችን ላይ የሆነ መጠራጠር የለብንም። እናም እንግዲህ ቀደርን ማስተባበል የለብንም። ቀደርን ደግሞ ቀደር ላይ መጠራጠር የለብንም። እየተጠራጠርን ከሞት ነው ይሄ ነው የሚገጥመን ማለት ነው። የሰራነው እንኳ መልካም ስራ ብንሰራ አላህ አይቀበለንም። ስለዚህ በቀደር ላይ ልንጠራጠር አይገባም። ያ ደግሞ የሳተን ነገር ሊደርስብን እንደ አለመሆኑን ማወቅ አለብን። ያ የደረሰብን ነገር ደግሞ ሊሰተን አለመሆኑን ማወቅ አለብን ማለት ነው። በቃ ይሄ አላህ ውሳኔ ነው ብለን ልንቀበል ይገባል እንጂ ሌላ ልንሰላሰፍ አይገባም ማለት ነው። ያ የሳተን ነገር ሊደርስብን አለመሆኑ። ሆኑ እንዲሁም ደግሞ ያ የደረሰብን ነገር ደግሞ ሊስተን እንዳልሆነ ማወቅ አለብን እና እንግዲህ ቀደርን ከሚያስተባብሉ ሰዎች ከነሱ ቡድኖች ከነሱ መንገድ አላህ ይጠብቃል፣ ልንጠነቀቅ ይገባል። እንግዲህ እኛ ከመፈጠራችን በፊት የተወሰነ ውሳኔ አለ ተጽፎ በለውሐል መሕፉዝ በጥብቁ ሰሌዳ። አንደኛው ውሳኔ ተወስኗል ማለት ነው፣ እኛ ከመፈጠራችን በፊት ማለት ነው። ሁሉም ነገር ተወስኗል ማለት ነው። ሌላኛው ደግሞ አመታዊ ውሳኔ አለ። አላህ ሱብሓነሁ ወተዓላ የሚወስነው በለይለቱል ቀድር የሚወስነው ውሳኔ አለ። ሌላኛው ደግሞ ዑምር የሚባል አለ በእናታችን ሆድ ውስጥ ሁነን የሚወሰን ውሳኔ ምሳሌ፣ አንድ ጽንስ አራት ወር ከሆነ በኋላ መላኢካ ይላካል፣ ከዛም ሩህ ይነፋበታል፣ ከዛም ይወሰናል፣ ከዛም ይጻፋል ሪዝቁ ወአጀሉ፣ ከዛም እድለቢስ ነው እድለኛ ነው የሚለው ሁሉ ወሐከዛ ይጻፋል ማለት ነው ይህ ሁሉ ይሄ ሌላኛው ውሳኔ ነው ማለት ነው። በየቀኑ ደግሞ አላህ የሚወስነው ውሳኔ አለ። አላህ ሁልጊዜ በመወሰን ላይ ነው፣ በመስራት ላይ ነው። ስለዚህ የአላህ ውሳኔ ልንቀበል ይገባል እንጂ ከዚህ ውጭ እሰላሰፋለሁ በዚህ በቀደር ላይ እሰላሰፋለሁ ካል ያው መጨረሻችን በጣም የከፋ ነው ማለት ነው። ስለዚህ ቀደርን አምነን ልንቀበል ግዴታ ነው። ልንጠራጠር አይገባም። ልንሰላሰፍ አይገባም። የተከለከል ነው መከልከል፣ የታዘዝ ነውን ደግሞ መስራት አለብን። ስለዚህ የታዘዝ ነው መስራት፣ የተከለከለውን መከልከል፣ ከዛ ውጭ መሰላሰፍ ምናምን አይቻልም። ስለዚህ ህን ይመስላል እንግዲህ የዛሬው ትምህርታችን። ስህተት ካለኝ እያረማችሁኝ፣ እኔ ከእናንተ በልጭ አይደለም። እኔም እንደ እናንተ ውጧሊ በትሉ ዕልምነኝ ገና ተማሪ ነኝ። ስህተት ን እያረማችሁኝ። ባረከላሁ ፊኩም ስህተት ካለው ከኔና ከሸይጣን ነው። ትክክል ከሆነ ከአላህ ስብሓነ ወተዓላ ነው። እና ደግሞ ሸርሁን በደንብ አዳምጡ። እኔ አሁን መሳኤሉን እየቀረሁ አይደለም፣ ቃል በቃሉን ብቻ ነው እየቀረሁላችሁ እያነበብኩላችሁ ያለሁት። ግን መሳኤሉን በደንብ አዳምጡ፣ እንዲገባችሁ ማለት ነው። የኡስታዞቻችን ብዙ ኡስታዞች አሁን ኪታቡ ተውሂድ አብ ልኪሽን ተዘጋጅቶ ይቀርቧል። እሱም በደንብ አዳምጡ ማለት ነው። ደቂቃውም እንትን ቢል ስራ እየሰራችሁ ስታዳምጡ፣ በቃ እየደጋገማችሁ እየደጋገማችሁ ስታዳምጡት ማን ወደ ላይ ትረዱታላችሁ። በቃ ደስ ነው የሚላችሁ እና በደንብ አዳምጡት። አሁን የቃል በቃል ላይ ገባች ይችላል። እንደው ቶሎ ምሳሌ ግሩፕ ላይ ቶሎ ለመቅራት ጣና ጣና አርጎ ለመቅራት ነው እንጂ ግን ከዛ በኋላ ግን መሳይሉን ማዳመጥ አለብን። በቃ ሸርሁ ሙሉን ማዳመጥ አለብን። አውዲዮን ጨርሰን ማዳመጥ አለብን። መከታተል አለብን። ምንድን ነው በቃ ያኒ አለ አይደለ እንድንረዳው ማለት ነው። መረዳት አለብን። ካልተረዳነው አይገባንም ዝም ብለን ከላይ ከላይ ከሄድን እና አፍሽሩ እኔ ምንድነው እናንተው ተማሪ ነኝ። ጠንክሩ ላለሁኝ ለሰው እንኳ ባንትርፍ ያው ለራሳችን ለይተን ማወቁ ቀላል አይደለም። ለራሳችን ለልጆቻችን እንጠቅማለን ማለት ነው። ስለዚህ በደንብ ቅሩ። ኪታቡ ተውሒድ በጣም ወሳኝ የሆነ ኪታብ ነው። በጣም በጣም ልዩ የሆነ ኪታብ ነው እና ቀለል አድርጋችሁ እንዳታዩት እና በደንብ እያዳመጣችው ለመቅራት ሞክሩ። ግሩብ የሌላቸው ደግሞ ግሩብ ላይ እየገባችሁ ቅሩ ማለት ነው። በየቦታው ግሩብ አለ። ግሩብ እየገባችሁ አልባሌ ቦታ ከመዋል ግሩብ ገብታችሁ አንድ ፊት እንኳ ሁለት መስበር ይችን እንኳ ዚች ከዚች እዚች ድረስ ብትቀሩ ለእናንተ ትልቅ ነገር ነው። እንዲ ይችን እንኳ ዛሬ ይችን ቀርታችሁ ብትሉ ለእናንተ ትልቅ ነገር ነው። ስለዚህ አጥኑ፣ ቅሩ። ላለሁኝ ሀዛ ወላሁ አለም። አላህ ይበለጥ ያውቀን። ሰላም አለይኩም።